እና እሱ መሀል አንድ ለኦዲንስ ያልነገርነው ከባድ ሚስጥር አለና እሱ እንዲወጣበት አልፈለገም። አብርሃም እጅግ ብዙዎችን ክቡ ያደረገ አዲስ መረጃ ከቡታጅራ እየተሰማ ይገኛል። በተለይ ደግሞ በቅርብ ሰዓታት ውስጥ ነፂ የአብርሽ የድሮ ፍቅረኛ ነኝ ያለች ግለሰብ ለህዝቡ በሚዲያዋ አንድ መልእክትን ተናግራ ነበረ። እኔና አብርሽ ለኦዲንሱ ለህዝቡ ይፋ ያላረግነው ከባድ ሚስጥር አለን ብላ ነበረ። በሌላ በኩል እሩታን በራሷ የዩትዩብ አብርሽ ቆይ፣ ከነፂ ጋር ምን ቢኖረው ነው? በነፂ ጨክኖ ቆርጦም ሊተዋት ያልቻለው ምንድን ነው ሀሳቡም? ስትል ተሰምታለች። ብዙዎች ነፂም እሩታም የተናገሩትን ንግግር በመውሰድ በተለይ ደግሞ ከቡታጅራም እየወጣ ያለ መረጃ አለ ሲሉ ደግሞ ሌላ አዲስ አነጋጋሪ ጉዳይን እየተናገሩ ይገኛሉ። ይኸውም አብርሽና ነፂ ቡታጅራ እያሉ በልጅነት እድሜያቸው በአፍላ የፍቅር ጊዜያቸው ላይ ነፂ ከአብርሽ ሽ የወለደችው ልጅ አላት። ነፂ አሁን ላይ ወደ ሚዲያ መጥታ ስለ ልጅ በይፋ ባትናገርም በደፈናው ግን እኔም አብርሽም በጋራ የሆነ ትልቅ ሚስጥር አለን አሁን ላይ ግን ለሕዝቡ አናሳውቅም ብላ ጠቆም አድርጋ አልፋለች ሲሉ መልእክታቸውን አድርሰውናል። ከዚህ ጋር በተያያዘ የተጣረውን ከቡታጅራም የተሰማውን አነጋጋሪ ጉዳይ የተጣሩትን መረጃዎች እውነት አብርሽ ልጅ አለው ወይስ የለውም የሚለውን ሙሉ ዝርዝር መረጃ ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያረጉን በአክብሮት እንጠይቃለን። ቀጥታም ይዘንላችሁ ወደ መጣነው ዝርዝር መረጃዎቻችን እናልፋለን። እንግዲህ አብርሽና ሩታ ብዙዎች በሰሞኑ በዱባይ በነበራቸው ሰርግ ተደስተዋል። የተባረከ ሕይወት የተባረከ ኑሮም እንዲገጥማቸው ወዳጅ አድናቂዎቻቸው ጥሩ ምኞትን ሲያደርሷቸው ተመልክተናል። ታዲያ ከዱባይ ከተመለሱ በኋላ ሩታ አዲስ የምስራች ዜናን አሰምታለች። እርጉዝ መሆኗንም ይፋ አድርጋለች። ብዙዎችም በዚህ እርግዝና ቪዲዮም ላይ መልእክታቸውን አድርሰዋቸዋል። የተሳካ ህይወት ከፊታቸው እንዲገጥምም በድጋሜ ተመኝተው ነበር። ይሁን እንጂ ከዚህ በኋላ ነበር ነፂ የምትባል ግለሰብ ወደ ሚዲያ በመምጣት የአብርሽ የድሮ ፍቅረኛ እንደነበረች የተናገረችው። ብዙዎች በመጀመሪያው ሰሞን ነፂ በምትለቀው አላመኗትም ነበር። ከዛ በኋላ ግን ሁሉም እያደረ እየወጣ ጉዳዩ ሁሉ እየተተነተነ አብርሽና ነፂ የእውነት የድሮ ፍቅረኛ እንደነበሩ አይተን ተመልክተን ነበር። ታዲያ እንግዲህ ከዚህ ጋር በተያዘ አብርሽና ሩታ እጅግ እየሻከረ መጥቷል የፍቅር ግንኙነታቸው። በተለይ ሩታ በሁኔታዎች ሁሉ ተናዳ፣ አሁንም ቢሆን የቆረጠለት አይመስለኝም አብርሽ በማለት አነጋጋሪ የሆነ እጅግም ማስደንጋጭ የሆነ ቪዲዮን በቅርብ ሰዓት ለቃለች። ይኸውም ሩታ ከአብርሽ ጋር በጋራ ትኖርበት የነበረውን ቤት ለአንድና ለመጨረሻ ጊዜ በቃኝ፣ ከዚህ በኋላም አልመለስም በማለት ሻንጣዋን ይዛ ስትወጣ ተመልክተናታል። ብዙዎች በሰራችሁ ቪዲዮ ደንግጠዋል። እባክሻ የሚተራጋጊ እርግዝናው፣ በእርግጥ ያነጫንጫን እየሆኑ ያሉት ሁኔታዎችም እንቅርፍ ሊነሳሽ ይችላል። በተቻለሽ መጠን ግን ጉዳዩን በስርዓት ለመፍታት በተለይም ሽማግሌዎች እንዲገቡ አድርገሽ በእርቅ ለመፍታት ሞክሪ። የማይገቡ ነገሮችን አድርገሽ ከቤትም ሞተሽ ጭራሽ ክፍተትን አትፍጠሪ እያሉ ሲመክሯት ሲገስጿት ተመልክተናል። ይሁን እንጂ ሩታ ይህ የመጨረሻዬ ነው በቃይም በማለት ከዛ ቤት ለቃ ወታለሽ ማለት ነው። ነፂም ከ ቡታ ጅራ አዲስ አበባ መታ እንግዲህ ከአብርሽ ጋርም ለመኖር እያሰበች እንደሆነ ጭምጭምታዎች ተሰምተው ነበር። ይሁን እንጂ አሁን ላይ መመለስ ያለብኝ ጉዳይ ስላለ ወደ ቡታ ጅራ እመለሳለሁ። በዛም አለ በዚህ አብርሽ የሚገባው ለእኔ ነው፣ የእኔ ሕይወት ነው ተቀምቶ ለሩታ የሆነው ብላ እሷን በፊነዋ ቪዲዮውን ሰርታለች። የሁለቱም ጉዳይ እያነጋገረ ይገኛል። ህዝቡም በየትኛው በኩል ሆኖ ለመፍረድም ተቸግሯል። ብዙ ሰው ነፂ መጀመሪያ ላይ ሰራ በነበረው ቪዲዮ አማካኝነት የማንን ትዳር ነው ለመበጥበጥ የተላክሽው ምን አይነት ተልኮስ ነው ያለሽ እያሉ ብዙዎች ሲናገሯት ነበር። ይሁን እንጂ አሁን አሁን ላይ ከበፊት ከምትለቀው ከበፊት ካሳለፈችው የፍቅር ታሪኳ በመነሳት ለካ ይህችም ልጅ እውነት አላት እስቲ እንስማት እያሉ ሰዎች አሁን ላይ ለነፂም እየደገፉ ይገኛሉ ጉዳ ጉዳዩ በዛም ማለ በዚህ አወዛጋቢ ሆኗል። ሰው ቤቱ በኩልም እንደሚፈርድ ተቸግሯል። ይሁን እንጂ ከዚህ ጋር በተያያዘ ነፂ አዲስ የተባለን አነጋጋሪ የተባለን ነገር በቀጣዩ ቪዲዮች ይዛ እንደምትመጣ ጠቆም አርጋ አልፋለች። ለኦዲየንስ ያልተናገር ነው እኔና ብርሽ ከባድ የተባለ ሚስጥር አለን ስትል ገልጻ ተናግራለች። ከዚህ ጋርም አያይዘው ነው ይህ ነገር ምናልባት አብርሽ በፍቅር በነበረበት ጊዜ ድሮ ከእሷ ጋር ባሳለፈበት ጊዜም ልጅ ሳይኖረው አይቀርም እያሉ የተናገሩት። በተለይ ከሰሞኑ ነፂ ቡታጅራ አዲስ አበባ መታ መቆየት እንደምትፈልግ ተናግራ ነበር። ይሁን እንጂ አሁን ደግሞ ተመልሳ ወደ ቡታጅራ መሄድን አስባለች። ይህንንም በማንሳት ነው አሁን ላይ ድጋሚ ወደ ቡታጅራ መሄድ የፈለገችው ትታ የመጣችው ሕፃን ልጅ አላት፣ እንደዛም ይመስለናል እያሉ ስለ ጉዳዩ ብዙዎች ትንታኔ ሰጥተውበታል። አክለውም ነፂ እንደ ዋዛ ከአዲስ አበባ መሄድን አትፈልግም ነበረ። ይሁን እንጂ ቡታጅራ ጥላ የመጣችው ነገር ቢኖር ነው በአስቸኳይ መሄድን የፈለገችው፣ ለሆነም ጉዳይ እሄዳለሁ ያለችው ልጅም እዛ ስላላት ነው ሲሉ ተንተን በማድረግ ስለ ጉዳዩ ተናግረዋል። ይሁን እንጂ በተቻለን መጠን ለማጣራት በሞከር ነው ቡታጅራ በአካባቢያቸው ሰዎችን ባደረሱን መረጃዎች አሁን ላይ እየተናፈሱ ያሉት መረጃዎች በተለይ ደግሞ አብርሽና ነፂ ልጅ አላቸው የተባሉ ስለተወሩት ወሬዎች ሁሉም ውሸት እንደሆነ ጭምጭምታም እንደሆነ ተሰምቷል። በተለይ እኛ አብርሽን እናቀዋለን፣ እንደዚህ አይነት ወሬ ከቤተሰቦቹም ከሱም አልሰማንም ሲሉ በቡታጅራ ያሉ ጎረቤቶቻቸው የተለያዩ መረጃዎችን አድርሰዋል። ይሁን እንጂ ነፂ በግሏ የምታሳድገው ልጅ በድብቅ ሊኖራት ይችል ይሆን የሚለውን ግን ለመመለስ ይቸግረናል። እኛ ግን እስከምናውቀው ድረስ ቡታጅራ ያሉት የቅርብ ሰዎችም እስከሚያውቁት ድረስ አብርሽ ምንም አይነት ልጅ ከዚህ በፊት በነበረው ሕይወት የለም ሲሉ ጠቅለል አድርገው ተናግረዋል። ምናልባት ነፂና አብርሽ ሌላ ያላቸው ከባድ ሚስጥር አለ ለኦዲየንስም ይናገሩት የፈሩት ነገር አለ የተባለው ሌላ ጉዳይ ሊሆን ይችላልም እያሉ ብዙዎች ስለ ጉዳዩ እየተነተኑ ይገኛል ይገኛሉ ጠቅለል ባለመልኩ ግን ነፂ ወደፊት ይፋ አረገዋለሁ ስትል ጠቆም አድርጋ አልፋለች ብዙዎችም የነፂ ንግግር በመመልከት ደግሞ ምን ይዛችሁ ልትመጡ ነው ከአብርሽ ጋርስ ምንድን ያለሽ ሁሉንም በዝርዝር አሳይተሽናል ከዚህ በኋላስ ምን ቀረሽ በማለት ብዙዎች መልእክታቸውን እያደረሱ ይገኛሉ በዛም ማለ በዚህ አብርሽና ሩታ መካከል የገባው ነገር እየተባባሰ ከቀን ወደ ቀንም እየከረረ መጥቶ ሩታ ዛሬ ላይ ቤቷን ጥላ ከቤቷ እንድትወጣ ምክንያት ሆኗል ብዙዎች ክስተት በመመልከት ሩታ ምንም ቢሆን ክፍተት መፍጠር አልነበረብሽም። አሁን ደግሞ አብርሽ ቤት ብቻውን ሲሆን ሌላ ምን አይነት ነገር ሊከሰት እንደሚችልም ለማወቅ ይከብዳል ሲሉ ተደምጠዋል። ምንም ይሁን ምንም አንቺም እሱም ያፈራችሁት ቅርሳችሁ፣ ሀብታችሁ ነው። አንድ ነገር በሆነ ቁጥር ቤትሽን ለቀሽ ሻንጣሽሽን ይዘሽ የምትጂው ነገር ልክ አይደለም ሲሉም ሩታን ብዙዎች እየወቀሱ ይገኛሉ። ጠቅለል ባለ መልኩ ከሰሞኑ እየሆነ ባለው ነገር ነው ይዘንላችሁ የመጣ ነው መረጃ ሰዎች በአሁን ባሉት ጠቅለል ባለ መረጃዎች ምንም የተናገረው ምንም የሰራውን ቪዲዮ የለም። በተለይ ሩታ ከቤት መውጣቷን አስመልክቶ እሱም በቪዲዮ አልታየም። ነፂም እንግዲህ ሚስጥር አለ የሌላም ስለምትለው ነገር የሰጠው መልስ የለም። ምናልባት በቀጣይ በሚኖሩ ቪዲዮዎች የሚያደርሰን ይሆናል። ጠቅለል ባለ መልኩ ግን ይዘንላችሁ የመጣ ነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም።